በሊቨርፑል የነገሱት ዝምተኛው ገዳይ አሰልጣኝ አረንድ ማርቲን ስሎት በእግር ኳስ ብዙ የተነገረ የገነነ ታሪክ አልነበራቸውም። ከወደ ኔዘርላንድ የተገኙት እኒህ ሰው በሀገራቸው ለሶስት ክለቦች ተጫውተዋል። የአማካይ ስፍራ ተጫዋች የነበሩት ስሎት ሁለተኛ ዲቪዚዮን ላይ ለነበረ ክለብ ሁለት ዋንጫ አንስተዋል። የዋና አሰልጣኝነት ስራቸውን በዚያው በኔዘርላንድስ የጀመሩበት ጊዜ ምሩቅ አልነበረም። እሱም ከአምስት ዓመት በፊት ኤዜድ ለተባለ ክለብ ነበር። ብዙም ሳይቆዩ በዚያው ሀገር ፌኖርድ የተባለውን ክለብ በአሰልጣኝነት የተረከቡት እስሎት ሁለት ዋንጫ አንስተዋል። ሊቨርፑል አይኑን ያሳረፈባቸው ከዚህ በኋላ ነው። አርኒ ስሎት ወደ ሊቨርፑል ከመምጣታቸው በፊት ከቶትናም ሊዲስ ዩናይትድ እና ቼልሲ ጥያቄ ቀርቦላቸው ነበር። ይሁንና አሰልጣኙ ይህን ባለመቀበል በፌኖርድ መቆየትን ምርጫቸው ስለማድረጋቸው ይነገራል። ጥያቄው ከቀረበላቸው ከአንድ ዓመት በኋላ ግን ስኬታማውን የሊቨርፑል አሰልጣኝ የእርገን ክሎፕ ተክተው አንፊልድ ደርሰዋል። ጀርመናዊ አሰልጣኝ የእርገን ክሎፕ የሊቨርፑልን የሰላሳ ዓመት ዓመት የፕሪምየር ሊግ የዋ አንጫር ሀብ በ20192 የውድድር ዓመት ማስታገሳቸው ይታወሳል። የሻምፒዮንስ ሊግ ዋንጫን ማሳካታቸው፣ እንዲሁም ደብዞ የነበረውን የክለቡን የአሸናፊነት ስሜት መልሰው ሊቨርፑል ጋር በክብር ሲለያዩም ጥያቄው የነበረው ማን ይተካቸዋል የሚለው ነበር። በዚህም ሊቨርፑሎች ሩበን አሞሪምን ጨምሮ የበርካታ አሰልጣኞችን በር አንኳኩተዋል። በመጨረሻ ግን የተመረጡት ሰው የብዙዎችን ጥያቄ ውድቅ ያደረጉት አርኔስሎት ሆኑ። ይሁንና መገናኛ ብዙሃን እኒህን አሰልጣኝ የተቀበሏቸው በማስፋ ማብራራት ነበር፣ ይባላል ከፈረንጆቹ ገና በፊት ይሰናበታሉ። ሊቨርፑል ማንቸስተር ዩናይትድ የሰራውን ስህተት ደገመ። በሊጉ ከተሰናባቾች የመጀመሪያው ይሆናሉ። ወደ አለማችን አስፈሪው ሊግ እንኳን በደህና መጡ። ለቀጣይ ሁለት ዓመት ሊቨርፑል የሻምፒዮንስ ሊግ ተሳትፎውን ማሰብ የለበትም የሚሉና ሌሎቹም ስሜትን የሚፈታተኑ ሀሳቦች በእንግዳው ሰው ላይ ተሰንዝረዋል። በዚህ ቤት ሲመጡ በስፖርት ቤተሰብ ዘንድም ዝቅተኛ ግምት ተሰጥቷቸው ነበር። የፕሪሚየር ሊግ ዋንጫ ያነሳሉ የሚል ግምትም ከአስር በመቶ በታች ነበር ይባላል። ስማቸው በሊቨርፑል ቤት የገነነውን የቀድሞ አሰልጣኝ የርገን ክሎፕ ተክተው የደጋፊውን ፍላጎት ያሟላ ውጤት ያመጣሉ ብሎ ያሰባቸው አልነበረም። ግን ይህ ሁሉ የተሰጠው ቅድመ ግምት ምኑም አልሰራም። ነገሩ በተገላቢጦች ሆኖ ተገኝቷል። ከሁለት ጨዋታ ውጭ ምንም ሽንፈት ሳያስተናግዱ በመጡበት ዓመት የፕሪምየር ሊጉን ዋንጫ አንስተው አፍ ማዘጋጅ ችለዋል። አራት ጨዋታ እየቀረ ዋንጫ ያሸነፉት አሰልጣኝ ስሎት በአንፊልድ ስቴዲየም በነበረው የማብሰሪያ ስነ ስርዓት ታዲያ አንድ ትልቅ ሰው አመስግነዋል። የተመሰገኑት ሰው ደግሞ የቀድሞው አሰልጣኝ የእርገን ክሎፕ ናቸው። የመነጋገሪያ ማይኩን ተቀብለው የእርገን ክሎፕ ላላላላላ እያሉ እንደ ዘፈንም እንደ መዝሙርም አይነት ነገር አሰምተዋል። ይህ ለክሎፕ ምስጋና ሊባል ይችላል። በእርግጥ ቀድሞ የነበረባቸውን ብድር ለመክፈልም ይመስላል። የእርገን ክሎፕ ከአንፊልድ ሲሰናበቱ በተመሳሳይ መልኩ አርኔ ስሎት እያሉ ስማቸውን በደጋፊው ፊት ሲያወድሱ ተደምጠው ነበር። አሁን ስሎት ክሎፕን ማመስገናቸው በደጋፊውም የበለጠ እንዲወደዱ የሚያደርጋቸው ይሆናል። የሆነው ሆኖ ሊቨርፑላውያን ከቀይ ላይ ቀይ የደረበው ፈንጠዝያ ላይ ናቸው ምክንያቱም ከተመሰረተ 132 ዓመት ያስቆጠረው ክለባቸው አዲስ የፕሪምየር ሊግ ዋንጫ እና የአዲስ ክብር ባለቤት ሆኗልና በማንቸስተር ዩናይትድ በሀያ የፕሪምየር ሊግ ክብር ይዞት የነበረውን ታሪክ መጋራቱ ደግሞ ለሊቨርፑል ልዩ አጋጣሚ ፈጥሯል። አሁን ሊቨርፑልም ማንቸስተር ዩናይትድም በሀያዊ ፕሪምየር ሊግ ዋንጫ እኩል ደረጃ ላይ ሊቀመጡ ግድ ሆኗል። የዘንድሮውን ሀያኛውን ዋንጫ ልዩ ያደረገው ሌላው ነገር ደግሞ ደጋፊው ከሰላሳ አምስት ዓመታት በኋላ ተሰባስቦ ደስታውን የሚያደምቅበት መሆኑ ነው። ክለቡ ከአምስት ዓመት በፊት ይህን ዋንጫ ሲያሳካ ወቅቱ በኮቪድ ምክንያት ሰው መሰባሰብ የማይችልበት ነበር። በዚህም ደጋፊው ደስታውን ተሰባስቦ እንዲገልጽ አላስቻለውም። አሁን ታዲያ የዚያን ጊዜ ቁጭት ጭምር ለመወጣት በሚመስል መልኩ ሊቨርፑል ሲበዛ ደምቃለች። ከቀይ ላይ የበለጠ ቀይ ደርባ እየታየች ነው። ይህ ከሳምንታት በፊት ጀምሮ ሲደረግ የነበረ ጥሪ ውጤት ነው ተብሎለታል። ሁሉም ሰው ቀይ ሆኖ ቀይ መስሎ እየታየ ነው። አሁን ጮቤ እየተረገጠ የዋንጫው ደስታ የሚጣጣምበት ጊዜ ሆኗል። በዚህም ሊቨርፑላውያን የዘንድሮውን ድል ከሰላሳ አምስት ዓመታት በኋላ የተገኘ ብለው እየጠሩት ነው። ድሉ ወደፊት በሚኖሩ የአንፊልድ ጨዋታዎችም ከፍተኛ ድግስ የታሰበለት ቢሆንም ደጋፊው ከወዲሁ ተሰባስቦ መደሰት የጀመረበት ሆኗል። ከዚህ በኋላ ለሊቨርፑል በቀሪ የዓመቱ ጨዋታዎች በሜዳ ላይ የክብር ሥነ ሥርዓት ይደረግለታል። ሊቨርፑል የዘንድሮን ዋንጫ ማንሳቱን ያረጋገጠ ቢሆንም በፕሪምየር ሊጉ ሕግና ደንብ መሰረት ዋንጫውን የሚረከበው ሰላሳ ስምንተኛው ሳምንት ሜዳው ላይ ክሪስታል ፓላስን በሚያስተናግድበት ጨዋታ ይሆናል። እስከዚያው ድግሱ ተጣጥፎ ይቀጥላል። ለዋንጫው ማንሻለት ቀደም ብለው ትኬቶች በጥቁር ገበያ ጭምር በውድ ዋጋ ሲቸበቸቡ ነበር ተብሏል። ከተራራ ኒውስ በሌሎች መረጃዎች እንመለሳለን። ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ ጋብዘናል። ቸር ይግጠመን።